ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደምታዩት ዛሬ ያለሁት በምድረ ገነት ከሆነችው ገጠር ውስጥ ነው። እንግዲህ አሁን ያለንበት ወር ጥቅምት እንደመሆኑ አንጻር ሁሉም አዝመራ የሚደርስበት አካባቢ ነው ማለት ነው። አሁን ላይ እዚህ ጋር አጠገቤ እንደምታዩት ባቄላ አለ እ ስንዴ አለ እዚህ ጋር ስንዴ አለ። ከጀርባ ደግሞ በቆሎ አለ። ብዙ ነገር አለ። በቃ የሌለ ነገር የለም። ደርሷል እሸት። እንደምታዩት ባቄላ በስሎ ደርቋል ማለት ነው። ከእሸት ተላልፏል ይመስላል ባቄላ። ያው ገጠር እንግዲህ በዚህ ሰዓት ገጠር መምጣት ያው እሸት ለመብላት ነው ማለት ነው የሚሆነው። እንደምታዩት ባቄላ፣ ፀሐይን ጽብራቅ ስላለ ብዙ ምንም አይታየም ይመስለኛል። ባቄላ ባቄላ እሸት ሴት አተሩ ባቄላው እዚህ ጋር ስንዴ ቀይል ነገር የለም እንደምታዩት ነው ማለት ነው። ብዙ ሰብል የሚደርስበት ወራት በመሆኑ አኳያ እንግዲህ እኛም እንትን እያልን እየቀቀልንም እንትን ሆነ እንዳልጠለዋን ትበላለች ማለት ነው። ተቀቅሎ ደግሞ የበለጠ በጣም ነው የሚጣፍተው። አዎ የገጠር ልጅ ሆናችሁ ታውቁታላችሁ። ይሄ ባቄላ ገጠር ውስጥ ገብታችሁ ሾት ያልቀራ አይባልም ብትቆርጡት ምንምትሉት ትቀቅሉት፣ አያልቅም። ደግሞ እንዴት እንዳፈራ ይህን መስራት ሴታተር ደግሞ ከፈለጋቸው ይኸውና ማለት ነው። ሴታተር ደግሞ ትዝታ ያለበት እንግዲህ እንማረግ አይቻልም። ስንዴ ያው ትንሽ ይቀረዋል እንጂ ስንዴም በደረሰ ጊዜ ታጭን ተምብዶ ተፈልፍሎ እሸት ይበላል ማለት ነው። ልክ እንደ ገብስ ያው አንዳንዱ ደርቋል፣ አንዳንዱ አልደረቀም። ነገር ግን ያው እስኪ መስል ድረስ ይጠበቅና እኩል ሲደርቅ ነው ማለት ነው። የሚታጨዱ ሁሉም እኩል ሲደርስ ይታጨዳል። ገጠር ኑሮ እንግዲህ ይህን ይመስላል። ገጠር የግድ ቤት ውስጥ በዚህ ሰዓት ቤት ውስጥ ምግብ ብዙ ሰው አይበላም። በዚህም ሄዳችሁ በዚህም ሚበላ አይጠፋም ከደጅ ማለት ነው። በዚህ ሰዓት ምግብ ቤት ባይደርስ ማንኛውም ሰው ከደጅ ወጣ ብሎ እንደዚህ ፍልፍል ፍልፍል አድርጎ በልቶ ይገባል እንጂ ላይ ሚ ያልደረሰው ምናምን ጭቅጭቅ የለም። ቤት ውስጥ እስከ ሚዲችስ ሲበላ መቆየት ይችላል ማለት ነው። እንደውም በቆሎ ትንሽ ይቀረዋል እንጂ በቆሎ ከደረሰ ደግሞ ብዙ ሰው እንጀራ አይበላም። በቆሎ ይወስዳል፣ ይጠብሳል፣ ይበላል፣ በቃ ይውላል ማለት ነው እና ይመስላል ገጠር ብዙ ነገር ነው ያለው። አንደኛው እና የመጀመሪያው ሲኖ እሸት ነው። ቃሪያም ደርሷል። ብዙ ያደረሰ ነገር አሁን ላይ በነገራችን ላይ የለም በቃ ህዳር መጨረሻ፣ አሁን ይሄ ህዳር እስከ ህዳር መጨረሻ አይቆይም። ህዳር እስከ ህዳር 15 ምናምን ታጨዳል ማለት ነው። ስንዴም ቢሆን እስከ እዛ ድረስ ይደርሳል እንብላ እና ለማንኛውም የዛሬ የገጠር ከዋልኩባቸው ቦታዎች ውስጥ አንዱ ይሄንን ይመስላል ማለት ነው። ቀጣይ ላይ ቪዲዮ እስከምንገናኝ ባይባይ።